የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን ቆያችሁ? ይህ ምቹ ሚዲያ ነው። በዛሬው ዝግጅታችን ልናስቃኛችሁ የወደድነው ዓለምን የጎበኘ በሚሊዮኖች ስለሚያፍሰው አንድ ኢትዮጵያዊ ዩቲዩበር ነው። ለተከታታይ ወራት ዜሮ በሚባል ደረጃ አንድም ሰው አያይልኝም ነበር ያለው ይህ ዩቲዩበር ዛሬ ላይ ዓለም አፉን ከፍቶ የሚከታተለውና በርከት ያሉ ሰብስክራይበሮችንም ያተረፈ ትልቅ ዩቲዩበር ነው። ተከታታዮቻችን ታዲያ ዛሬም እናንተን በምቹ ሚዲያ ያስተምራችኋል እያዝናናም ቁም ነገር ያስጨብጣችኋል ብለን ስላሰብን አቤል ብርሃኑ ወይንም ደግሞ የወይኗ ልጅን በጥቂቱ ልንተርክላችሁ ነው። አብራችሁ እንድትቆዩ እስከ ፕሮግራማችን ፍጻሜ ድረስ እየጋበዝኩኝ ወደ መረጃው አቀን ነው። አቤል ብርሃኑ ወይንም ደግሞ የወይኗ ልጅ ይባላል። ይህንን ስም የሚሊዮኖች ያውቁታል። አቤል ለአንዳንዶች ሁነኛ የመረጃ ምንጭም ነው። ለሌሎች ደግሞ ከሀገር ሀገር እየዞረ አስገራሚ ቦታዎችን የሚያስጎበኝ ድንቅ ታሪኮችን የሚያቀርብም ነው። ዩቲዩብ ላይ ቪዲዮ መጫን ከጀመረ ዘጠኝ ዓመታትን አስቆጥሯል። ያኔ ብዙ ኢትዮጵያዊ በዚህ መድረክ ላይ አልነበረም። ቢሆንም ግን የሰው መብዛትና ለመብዛት መታወቁና አለመታወቁ አቤልን ተስፋ አላስቆረጠውም፣ አቁሙም አላስቀረውም ይሰራው ከነበረው የቴሌቪዥን የሬዲዮ የማስታወቂያና የፊልም ስራዎች ጎን ለጎን ዩቲዩቡን እስኪ ሊሞክረው ብሎ ነበር የጀመረው። ህይወቱን እንደሚቀይረው ግን አልገመተም ነበር። በሚሊዮን የሚቆጠሩ ተከታዮችና ተመልካች ይኖረኛል ብሎም አልገመተም። ለኢንተርኔት ሩቅ አልነበርኩም፣ ወደ ኢንተርኔት ካፌ እየሄድኩ እንዴት በኦንላይን ቢዝነስ እንደሚሰራ መለከት ነበር ይላል አቤል። በዩቲዩብ ገንዘብ እንደሚገኝ ተረዳ። ዩቲዩብ የልጅነት ህልሙን ለማሳካት ትክክለኛው መንገድ እንደሆነም አመነ። ያኔ ስራውን ግን ቀላል አልነበረም። ውጤቱን ለማየት ብዙ ደክሟል። እውነት ነው። አንድ ዓመት ለሚጠጋ ጊዜ ዜሮ በሚባል ደረጃ ቪዲዮዎቼ እይታ አልነበራቸውም። በተከታታይ ስልሳ ሁለት ቪዲዮዎችን ስጭን የነበረው ተመልካች ሁለት ከፍ ካለ ዘጠኝ ነበር ይለናል አክሎም በጣም ትግል ይጠይቅ ነበር በእያንዳንዷ ቆን ነበር የምሰራው ነገር ግን ተመልካች አልነበረኝም ይላል ታዲያ አቤል ይህንን ያህል ያለ መሰልቸት እንዴን ቆየ ተብሎ ሲጠየቅ መልሱ ቀጥተኛና አጭር ነበር በዩቲዩብ እምነት ነበረኝ አንድ ቀን ስኬት ላይ እንደምደርስ እርግጠኛ ነበርኩ ይላል እውነትም የዩቲዩብ አላሳፈረውም የከፈለው ነው ከፍሎታልም ልክ 63ኛውን ቪዲዮ ስጭን ያላሰበ ሆነ። ተመልካቹ ጣራ ነካ። አቤል ያንን ቀን አይረሳውም። በእለቱ የበዓል ፕሮግራም ሬዲዮ ላይ እየሰራ ነበር ያደረው። ከዚያ ወደ ቤት ሄደ። ከመተኛቴ በፊት አንድ ነገር ልስራ አልኩኝ ይላል። ቪዲዮውን ሰርቶ ዩቲዩብ ላይ ለቀቀው። ከዚያ ወደ መኝታው አመራ። ከአምስት ሰዓት በኋላ ስነሳ በጣም ደነገጥኩ ለራሴ ማመን ከበደኝ በአራት ሰዓት ውስጥ ሰባት ሺህ ሰው አይቶታል። በቀናት ውስጥ ሶስት አራት ሰው ነበር የሚመለከተኝ። ገንዘብ መቁጠርም ጀመርኩ። ምናልባትም በዩትዩብ ያን ቀን ይሆናል ለመጨረሻ ጊዜ የደነገጥኩት ሲልም ይናገራል። ከዚያን ጊዜ በኋላም የዩትዩብ ቻናሉ ብዙ አስተያየት መቀበል ጀመረ። ሰብስክራይበሮቹ ከጠበቀው በላይ ጨመሩ። እስከዚህ ቪዲዮ ድረስ በሳንቲም ደረጃ ሲያገኝ የነበረው ገቢ ተቀይሮ በአንድ ቪዲዮ መቶ ዶላር አገኘ። ይህን ሁሉ ታሪክ የሰራው ቪዲዮ ይዘቱ ምንድን ነበር የሚለው መቼም የሁላችንም ጥያቄ ነው። የምስራች ውጭ ያላችሁ በሀገራችሁ የቤት ባለቤት ልትሆኑ ነው የሚል ርዕስ ያለው ቪዲዮ ነበር። ባልጠበቀ ሁኔታ ተመልካች አገኘለት። ይህንን ቪዲዮ የአንድ ሀገር ውስጥ ባንክ መግለጫን ተከትሎ ነበር የሰራው። የምስራቹ ለራሱም ሆነ እንጂ። ይሁሉ ሲሆን አቤል መደበኛ ስራውን አላቋረጠም ነበር። የሆነ ቀን ሊሳካ እንደሚችል እምነቱ ስለነበረኝ በቀን የሆነ ሰዓት መድቤ ይሰራው ነበር ሲልም ገልጿል። ከፍተኛ እይታ ካስገኘለት ቪዲዮ ሁለት ወራት በኋላ አቤል ሌሎች ስራዎቹን አቁሞ ወደ ዩትዩብ ፊቱን አዞረ። የጎንዮሽ ስራው የነበረው ዩትዩብ ዋነኛ መተዳደሪያውም ሆኖ ታረፈ። የራሱን ድርጅት አቋቋመ። እቃዎችን አሟላ። በወቅቱ ውድ የሆነ ቃል አላስፈለገኝም የሚለው ዩትዩበሩ በቀላል ቁሳቁሶች መስራት ጀመረ። ይህንን ለማድረግ ከዩትዩብ የሚገኘው ገንዘብ ዋነኛ ምንጩ እንደነበረም ነው የጠቀሰው። ዩትዩብ በአንድ ወር የሚከፍለው ክፍያ የሀምሳ ወይም ደግሞ ስልሳ ሰዎች ድምር ደሞዝ ሊሆን ይችላል። በሁለትና በሶስት ወር ውስጥ ብዙ ነገርን ለማሳካት የሚያስችል ብዙ ነገሮችን የሚሸፍን ገንዘብ ይገኛል። ፈጣን ለውጥ ነው የሚያመጣው ሲልም ያስረዳል። ከዚህ በኋላ ነገሮች በፍጥነት መቀየር ጀመሩ። ወር ባልሞላ ጊዜ ውስጥ ሰብስክራይበሮቹ መቶ ሺህ ተሻገሩ። አሁን አቤል አስራ አንድ ሰዎችን በቋሚነትና በጊዜያዊ የስራ ውል ቀጥሮ ያሰራል። በአዲስ አበባ ካለው ቢሮ በተጨማሪ በአሜሪካ ለመስራት የሚያስችል ፍቃድ አለው። አምስት የዩቲዩብ ቻናሎችም አሉት። ሁለት ከአንድ ሚሊየን በላይ ተከታይ በማፍራታቸው የዩቲዩቡን ወርቃማ ሽልማት ወይንም ደግሞ ኢትዮብ ክሬተር አዋርድስ ያገኙ። የተቀሩት ከመቶ ሺህ በማለፋቸው ብርማ ሽልማትንም አግኝተዋል። አቤል ያልሄድኩት አንታርክቲካ ብቻ ነውም ይለናል። ወቅታዊ ዜናዎች ላይ የሚያተኩር ቻናል የነበረው አቤል ተከታዮቹ አምስት መቶ ሺህ ሲደርሱ ሌላ ቻናል ከፈተ። ይህ ቻናል አቤል የልጅነት ህልሙን መኖር የጀመረበት ነው። በአዲሱ ቻናል ሀገራትን እየዞረ ለተመልካቹ ማሳየት ጀመረ። የኢትዮጵያዊው ዩቲዩበር የመጀመሪያ መዳረሻ ሀገር እንደነበረች ስንቶቻችን እናውቃለን? ግድ የለም ዛሬን ይነግራችኋሉ። ኡጋንዳ ነበረች። የዛሬ ሰባት ዓመት ወደ ኡጋንዳ ተጉዞ የሀገሪቱን ባህልና አኗኗር ለተመልካቾች ማጋራት ችሏል። ቀጥሎም ወደ ተባበሩት አረብ ኤምሬትስ አቀና። በዚያ ሶስት ግዛቶች ላይ ልዩ ልዩ ቪዲዮዎችንም ሰርቶ አሰራጨ። ለመጀመሪያ ጊዜ ኡጋንዳን የረገጡት የአቤል እግሮች አሁን ከአንታርክቲካ በስተቀር ሁሉንም የዓለም አህጉራት ዞረዋል። ነገር ግን አልጋ ባልጋ አልነበሩም። ለመጀመሪያ ጊዜ ወደ አውሮፓ የሄደው ወደ ፈረንሳይ ነበር። ፈረንሳይ ኤምባሲ በጣም ብዙ ጊዜ ቪዛ ከልክሎኛል የሚለው አቤል ይህንን ለማሳካት ብዙ እንዳንኳኳም ይናገራል። ፈረንሳይ ብቻ ሳይሆን በጣም ብዙ ሀገራት ቪዛ ለመስጠት አልፈቀዱልኝም፣ ነበርም ይለናል። ጃፓን ከልጅነቴ ጀምሮ መሄድ የምፈልግባት ሀገር ነበረች፣ ብዙ ጊዜ ተከልክያለሁ፣ በቅርቡ ነው ፍቃድ ያገኘት ሲልም ያክላል። አቤል እስካሁን ስልሳ ሶስት ሀገራትን ዞሯል። የአሜሪካ ሃምሳ ግዛትንም ጎብኝቷል። ሌላኛው ፈተና ወደ ሀገራቱ ከገባ በኋላ የሚገጥመው ነው። ዝርዝሩን ማስታወስ ባይፈልግም አዘርባጃንና ጅቡቲ ውስጥ የገጠመው ፈተና ምነው እግሬን ባላነሳው ያስባሉ ይናቸውም ብሏል። የየሀገሩ ባህል ይለያያል። ካሜራም አይወዷሉ ብዙ ቦታ ፋይል ያስጠፉልናል። አንዳንድ ቦታዎች ቋንቋ ፈተና ነው። እንግሊዘኛ እየተናገርክ አስተርጓሚ ኖሮህ እንኳን መግባባት ይከብዳል ሲልም ያስረዳል። አየር ሁኔታ ደግሞ ሌላኛው ችግር ነው። ለመቋቋም የሚያስቸግር ሙቀት ወይም ብርድ በጊዜ ውስጥ ያጋጥማል። በከፍተኛ ብርድ እግሬ የታመመበት ጊዜ አለ ሲል ያክላል። አንዳንዴም ጾም ማደር አለ። እንዲህ አይነቱ ገጠመኝ አቤል ፈጽሞ ሊመገባቸው የማይችላቸው ነገሮች በሚገኙበት ሀገር የሚያጋጥም ነው። አቤል ከጉዞ በፊት በቂ ጥናት ያደርጋል፣ ያነባልም፣ ይዘጋጃልም። ለዚህ ነው እኔ እንደ ቱሪስት ውሃ ዳር ለመዝናናት ወይም ከተማ ላይ ፎቶ ለመነሳት አይደለም ሀገር የሚዞረው የሚለው ይልቅ የሀገራቱን ታሪክ፣ ባህል፣ አኗኗር ወይም ልዩ ነገራቸውን ለማሳየት ይጥራል እንጂ። ባለት ዳር የሆነው አቤል የሁለት ልጆች አባት ነው። ታዲያ ብዙዎች ቤተሰብህን ጥለህ ይህን ሁሉ ሀገራት እንዴት ነው የምትሄደው ብለውም ጥያቄ ያቀርቡበታል። ታዲያ የአቤል መልስ ሰዎች አመቱን ሙሉ የመጓዝ ይመስላቸዋል። ይህ የሚቻል አይደለም። በአንድ አመት ውስጥ ሁለት ሶስት ወር ነው የምጓዘው። አንድ ጊዜ ስጓዝ የአምስት ወር ቪዲዮ ይዤ ነው የምመለሰው ሲልም ይጠቅሳል። ኢትዮጵያ ውስጥ ዩቲዩበር የለም፣ እኛ ሀገር ብቻ ሳይሆን ሌላም ሀገር ሄጄ በዩቲዩብ ነው የምኖረው ስላቸው አያምኑም፣ እንዴት ይሉኛል። ትናንሽ ሳንቲም ብቻ የሚገኝ የሚመስላቸው የሚለው አቤል ዩቲዩብ ላወቀበት ትልቅ ሀብት ምንጭ ነው ሲልም ይገልጻል። ውጤቱ እስኪመጣ ግን ለፋት በደንብ አለውም ይላል። የሚያደክሙ ነገሮች አሉ፣ የሚያሰለቹ ብዙ ነገሮች አሉ። ትዕግስትና ወጥ በሆነ መንገድ መስራት ያስፈልጋል ሲልም ይገልጻል። ሌላኛው አቀራረብ ነው አቤ ሰዎች፣ የእኛ ሀገር ሰው ትምህርታዊ ነገር አይወድም ሲልም እስማማለሁ። እኔ በዚህ አልስማማም። ዋና አቀራረብ ነው። ሰው በሚይዝ መልኩ ካቀረብከው ሰው ያየዋል። ድሮ አንዳንድ ትምህርቶችን በአስተማሪዎቹ አቀራረብ ምክንያት እንወድ ነበር፣ ዩትዩብም እንደዚህ ነው ሲል ያስረዳል። ተጨማሪ እውቀትና ንባብም ለጥሩ ይዘትና ዝግጅት እንደሚያስፈልግም አንስቷል። በተለይ በኢትዮጵያ ብዙ እድል እንዳለ አቤልም ያምናል። ኢትዮጵያ ውስጥ ዩትዩበር የለም፣ ይህንን አፌን ሞልቼ ነው የምናገረው። ሚሊዮን ሰብስክራይበር ያላቸው እንቁጠር ብንል በጣም ጥቂት ናቸው። በዓለም ራሱ ከ500 ሺህ በላይ ሰብስክራይበር ያላቸው በጣም ጥቂት ናቸው የሚለው አቤል ዩቲዩብ ገና ያልተነካ ሰፊ የስራ እድል ያለው መድረክ እንደሆነም ያስረዳል። ችግር ብዙ ሰው የአንድ ጀንበር ስኬት ይፈልጋል፣ ሁሉንም ማስደሰት ይፈልጋል ካለ በኋላ ማንኛውም ባለሙያ የሚያውቀው ነገር ዩቲዩብ ላይ መስራት ይቻላል፣ ጥሩና ሳቢ እንዲሆን ከጣረ ጊዜ ፈጅ እንጂ ከስኬት ላይ መድረሱ አይቀርም ሲልም ያክላል። አቤል እሱ የደረሰበት ሌሎች እንዲያውቁት መጽሐፍም አትሟል። በሚሊዮኖችም ይሰራል። ከዘጠኝ ዓመት በፊት ከዩቲዩብ ጋር የተዋወቀው አቤል በዩቲዩብ ቋሚ የሚባል ክፍያ የለም ይላል። ገቢው በየጊዜው ይለያያል። ዛሬ አንድ ሚሊዮን ባገኝ በቀጣይ ወር ላላገኝ እችላለሁ። ይህ ነው የሚባል ቋሚ ገቢ የለም። ምንም ጥያቄ የለውም። በሚሊዮኖች ይሰራል። የማረጋግጥልህ እሱን ነው፣ በሚሊዮኖች የሚቆጠር ገንዘብ ታገኛለህ ሲል ይገልጻል። አቤል ከክፍያ በላይ ዩትዩብ ህልሙን እንዲኖር ዓለም እንዲዞር ረድቶታል። ህልሙ ግን ገና ነው። ዓለም ላይ ያሉ ሉዓላዊ የሚባሉ ሀገራትን በሙሉ ማየት ፈልጋለሁም ይለናል። አቤል የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለዕለቱ ተሰሙት የወደድነው መረጃ ይህንን ይመስል ነበር። እናንተስ ይህንን ተመርኩዛችሁ ዩትዩብን እንደ ገቢ ምንጫችሁ ለመጀመር እቅዳችሁን ወይም ደግሞ ሀሳብ ወደ አይምሯችሁ ሹክ አልተባላችሁ? ምን ሀሳባችሁን በኮሜንት አጋሩን። ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያላችሁበት እናንተ ተመኘሁ። ቸር ቆዩ።